የድፍረት እርምጃዎች የተወሰዱባቸው አጋጣሚ አሉ። በዚህ አጋጣሚ ጠቅላይ ሚኒስትር አብይ ሂደቱ እንዲፈጥን በማድረግ የወሰዳቸውን ነው የወሰዷቸው ማለት አልለመድኩምና፣ ጠቅላይ ሚኒስትር አብይ የወሰዳቸውን ድፍረት የተሞላባቸው እርምጃዎች በዚህ አጋጣሚ ሳላደንቅ ባልፍ ንፉግነት ነው የሚሆነው። ይህንኑ መግለጽ እፈልጋለሁ። እነዚህ ድፍረቶች አሁንም መቀጠል መቻል አለባቸው። ድፍረት በሚያንሰን ሰዓት የሚያግዙን እነዚህ ድፍረቶች ስለሆኑ ከፕሪቶሪያ በኋላ ብዙ ፕሮግረስ ታይቷል። የሚቀሩን ጉዳዮች አሉ። አሁንም በጋራ ሆነን መጀመሪያ የነበረን የመተማመን መንፈስ እጅግ ዝቅተኛ ነበረ። ቀስ በቀስ ወደ ተሻለ መተማመን መንፈስ እያሳድግ ነው መጥተናል። ይሄ የመተማመን መንፈስ ሌሎች አግዘውን ያመጣ ነው እንዳልሆነ በግልጽ መታወቅ መቻል አለበት። በመቀራረባችን ሰላም አማራጭ የሌለው መሆኑን በመቀበላችን ያመጣ ነው እንደሆነ ማን ማቁድ። ይሄ ማለት እዚህ ያሉት ወገኖች በተደጋጋሚ የሰሩትን ጥረት ለማሳነስ ሳይሆን ወደፊትም ከጎናችን ሆነው የጀመርነውን እንድናጠናቅቅ በአፍሪካዊ ወንድማማችነት መንፈስ የጀመሩትን እስከ መጨረሻው እንደሚቀጥልበት ከጎናችን እንደሚሆኑ እምነቴን በዚህ አጋጣሚ መግለጽ ፈልጋለሁ። እዚህ ውታ ላይ የተሳተፉ ኦብዘርቨርስ አሉ ይታዩኛል ወንድሜ ወርቅነህ ገበየሁ አለ ማይክ ሃመር፣ ሀና ቴተህ፣ አምባሳደር ባንኮሌ፣ ሁላችሁም በቀጣይ ሂደት ውስጥ የራሳችን የመተማመን መንፈስ ሰላምን የማጽናት ስራ የኛ የኛና የኛ ስራ ቢሆንም የጀመርነውን እስክና አጠናቅቀን ወደፊትም ሀገራችንን የጠፉ ማህበረሰቦቻቸው የመጣሁት መልእክት የሰላምና የፍቅር መልእክት ብቻ ነው። አሁንም አራት ዓመት በላይ ትምህርት የሚባል ያላዩ በሚሊዮኖች የሚቆጠሩ ልጆች አሉን። ትምህርት ቤት መግባት መቻል አለባቸው። አሁንም በመቶዎች የሚቆጠሩ ተፈናቃዮች አሉን። የእኔም ወላጆች ጨምሮ መመለስ መቻል አለባቸው። ስራቸውን መስራት አለባቸው። ሁሉም ነገር ለሰላም በሚሆን መልኩ እናርገው። ከጎረቤት ወንድም ህዝቦች በተለይም ከአማራና ከአፈር ጋር ሊያጋጨን የሚገባ ነገር ሳይኖር ግጭት ተፈጥሮ በሁላችንም ዘንድ ታሪክ ይቅር ሊለው የማይገባ ብዙ ጥፋት ተፈጽሟል። ይሄንን ነገር ለአንዴና ለመጨረሻ ዘግተን ቋንቋችንን የሰላምና የመከባበር ልዩነቶቻችንን በመከባበር በመቻቻልና በሕግ ብቻ ለመፍታት ዝግጁ ሆነን እስከሰራን ድረስ በጋራ ሀገራችንን ከመገንባት አልፈን በሁለቱም በሶስቱም ጎረቤት ህትማማች ወንድማማቾች ህዝቦች መካከል ተፈጥሮ ያለውን መቃቃር የሚመስል ስሜት አስወግደን ወደ ተሻለ ደረጃ የማናሰደግበት ምክንያት የለም። ፊት ለፊት አያቸዋለሁ። ሀጅ አወል ትናንት ለመጀመሪያ ጊዜ ከብዙ ዓመታት በኋላ ሀገር አቋራጭ አውቶቡስ በአፋር በኩል አልፏል። በአፋር በኩል ማለፉ ትልቅ ነገር ነው። ሀገር አቋራጭ አውቶቡሶች አማራ ክልል ጋር በምንዋሰንባቸው በሁሉም አካባቢዎች፣ በሁሉም አቅጣጫዎች ማለፍ መጀመር መቻል አለባቸው። ዶክተር ይልቃል ይሄ ኃላፊነት ያንተ ኃላፊነት ብቻ ሳይሆን የሁላችንም ኃላፊነት እንደሆነ በዚህ አጋጣሚ መግለጽ እፈልጋለሁ። እንዳልኩት ወንድማማችነት ከሚለያዩን ይልቅ አንድ የሚያደርጉን ነገሮች ይበልጣሉ። ፖለቲከኞች የሰላም ቋንቋ ማውራት መቻል አለብን። መርዝ በአንድ ወይም በሌላ መልኩ የተፉ አንደበቶች ሰላምን፣ ፍቅርን መስበክ ሲጀምሩ እንደማየት የሚያስደስት ነገር ሊኖር አይችልም። ይሄንን ካረግን አብዛኛውን የግጭት ምክንያት የምንፈታው ይመስለኛል። ስቲል የሚያቃቅሩ ነው የሚመስሉት። አሁንም በህግና በህግ ብቻ መፍታት ያለበት በርካታ ነገሮች ያሉ ቢሆንም እንዳልኩት መድፈር ነው የተሻለ ውጤት ሊያመጣ የሚችለው። ደፍረን የማይደፈሩ የሚመስሉ ስራዎችን ሰርተን ወደፊት መቀጠል እንደሚችል ማሳየት መቻል አለብን። አሁንም በተደጋጋሚ ታዛቢዎች ያሉት ነገር አለ። በተደጋጋሚ የአፍሪካ ወንድሞቻችን የፓናሉ አባላት ያሉት አለ። ኢትዮጵያ ከዚህ የተሻለ ሰላሟ ያጣች አገር ሳትሆን ለጎረቤት ሰላም የምትደርስ አገር መሆን ይኖርባታል። ይህን ለማድረግ የሚያስችል ሁሉንም አቅማችንን ማስተባበር ይጠበቅብናል። ይህን ለማድረግ ግን በውስጥ የሚከሰቱ ችግሮቻችንን ቅድም እንደተባለው በሰለጠነ መንፈስ ለመፍታት ያለን ዝግጁነት ለአንድ ወይም ለሌላ አካባቢ የሚተው ሳይሆን ሁሉም ግጭት ያለባቸው አካባቢዎችን የሚመለከት መሆን መቻል አለበት። ያው በነካ እጁ ዶክተር አቢይ ሌሎች አካባቢ የሚታዩ የግጭት ምልክቶችንም በሆደ ሰፊነት መንገድ በድፍረት ለመፍታት እንደሚንቀሳቀስ ይህንን ለማድረግ በሚደረገው ጥረት እኛም የበኩላችንን የምናደርግ መሆኑ እዚህ አጋጣሚ መግለጽ እፈልጋለሁ። ኢትዮጵያ ትልቅ ደረጃ የመድራት የህዝቦቿ ሁሉን አቅም ተጠቅማ ለህዝቦቿም መልሳ የምትሰጥ አገር የመሆን አቅሟ እጅግ ከፍተኛ፣ ይህን ከፍተኛ አቅም ሪያላይዝ ለማድረግ የሚቻለን ሁሉ ማድረግ መቻል አለብን። አሁንም ደግም የደጋግሜ እንደምለው የትግራይ ጦርነት ሰልችቶታል፣ አንገሽገሽቶታል ብቻ ሳይሆን ሌሎች አካባቢዎች እንደ ኖርማል የሚወሰዱ ሕፃናትን ትምህርት ቤት በሰዓቱ መላክ፣ በሰዓቱ መመለስ የሚመስሉ ጉዳዮች፣ ማረስ፣ ማለስለስ፣ ማጨድ፣ መዝራት የሚባሉ ነገሮች ይናፍቁታል። ፈጥነን ወደዚህ መመለስ መቻል አለብን ሁሉም ለማድረግ የሁሉም አቅም መጠቀም ያስፈልገናል ከምንም ነገር በላይ ጠንካራ ሰራተኛ የሆነ የትግራይ ህዝብ ተመልሶ ወደ ስራው ተሰማርቶ የሰላም ችግር ሳይሆን ምን ያክል አተረፍኩ ምን ያክል አመረትኩ በሚል ፉክክር ውስጥ እንዲገባ ለማስቻል የጀመርነውን ጥረት አጠናክረን ምንቀጥል ይሆናል ሁሉም ክልሎች የዚህ ኤክሰርሳይስ አካል እንደሚሆኑ እምነቴ ጸና ነው ከፌዴራል መንግስት ጋር የጀመርናቸው መልካም ግንኙነቶች በአጭር ጊዜ ውስጥ በአዎንታዊ በሆነ መልኩ ትልቅ ደረጃ ላይ እንደሚደርሱ እምነታችን የጸና ነው። ከሁሉም አካባቢዎች የሚነሱ እገዛዎችን የሚመጡ እገዛዎችን የመጠቀም ጉዳይ ሳይሆን ከምንም ነገር በላይ በጋራ መልማት፣ ሰላማችንን ማጠናከር፣ የጋራ እጣችንን መሆን አውቀን መንቀሳቀስ መቻል አለብን። ይህንን ለማድረግ በበኩላችን ዝግጅዎች ነን። በመጨረሻ ማንሳት የምፈልገው ነገር ሰላም በመፈክር ብቻ እንደማይመጣ አውቃለሁ። ቢያንስ ቢያንስ ግን የሰላምን ቋንቋ መናገር መጀመር፣ ቢያንስ ቢያንስ ግን የፍቅር ቋንቋ መናገር መጀመር በዙሪያችን ሊፈጠሩ የሚችሉ ግጭቶችን ከይዋጣልን መንፈስ ቅድም በሙዚቃዊ ድራም ላይ ስታይ እንደነበረው ከይዋጣልን መንፈስ ወጥተን በመረዳዳትና በሰለጠነ መንገድ ለመፍታት የሚያስችሉ ኢንቫይሮንመንት ለመፍጠርም ስለሚያግዘን ሁላችንም እንደ ፖለቲካ መሪዎች ብቻ ሳይሆን እንደ ፀሐፍት፣ እንደ ተዋንያን፣ እንደ ጋዜጠኞች መልካም ቋንቋን ኤክሰርሳይዝ ማድረግ የየቀኑ ቋንቋችን የማድረግ ጥረት መጀመር አለብን የሚል እምነት አለኝ። በዚህ አጋጣሚ በትግራይ ሕዝብና በራሴም ስም በጊዜያዊ መስተዳድሩም ስም ሰላም እንዲጸና ጦርነት እንዲበቃ የወሰንነውን የፈረምነውን ያክል መልካም መሰረት እንዲይዝ ሰላም እንዲጸና ሁላችንም የበኩላችንን ጥረት እንደምናደርግ በዚህ አጋጣሚ እምነቴን ማረጋገጥ እፈልጋለሁ። አክባሪ ስጥልኝ፣ አመሰግናለሁ።